አሰላሙ አሌይኩም ዋረህመቱላ በረካቱ ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም በጣም ደህና ነኝ፣ አልሀምዱሊላህ። ዛሬ ተመልሼ የመጣሁት ቪዲዮ አለ። እስኪ ላይክ፣ ሸር እያደረጋችሁ እስካሁንም ለምታበረታቱኝ፣ ወደፊትም አብራችሁ ላላችሁ ምስጋናዬ ከልብ ነው። ዛሬ አንድ ቲክቶክ ላይ ገባሁና የሆነ ስዘዋወር አንድ ላይ ላይ የሆኑ ልጆች እያወሩ አየውኝና፣ ከዛ የራሴን ሐሳብ የሆነ ነገር ለማለት ፈደድኩኝና፣ ማለት የማንፈለግበት ቦታ ለምንድን ነው የምንገኘው? እዛ ቦታ ሙስሊሞች እዛ ቦታ ላይ ኮሜንት ገብተን የምንጽፈው የእነሱን ቤት የምናሞቀው ምናምን ምን ሊያደርግልን ነው? ማለት ለነሱ ትምህርት ለመስጠት አይደለ እውቀቱ የለንም። እንደገና እነሱም ማወቅም አይፈልጉም። እነዚያ ሰዎች የእኛን ሀሳብ መስማትም ማወቅም አይፈልጉም። ብቻ ሙስሊሞችን አቴንሽን ለመስሀብ የሆነ ነገር ለማለት እነሱም ቢዚ ለማድረግ የቅናት መንፈስ የበሽተኝነት መንፈስ የለለለ የለለ ወሬ እያወሩ ነገሮችን ወደ አስፈላጊ ነገር መውሰድ ነው የሚፈለጉት እንጂ እነዚህ ሰዎች እውነት ሃይማኖታቸውን ለማስተዋወቅ ወይንም ደግሞ በትክክል ለመማር ለማስተማር አይደለም። አንድ ሰው ገብቶ ሀሳቡን ሳይገልጥ የሚወት የሚያደርጉ ከሆነ እነሱ ብቻ እነሱ ያልሆን ነገር እንዲሰማ እንትን እንድትል ከሆነ እነዚህ ሰዎች ከአንተ ማወቅም እንዲታውቅ የማይፈልጉም ማለት ነው። ስለዚህ የማንፈለግበት ቦታ አንገኝ ነው ምለው፣ እነሱ ቤት ገብተን ኮሜንት መጻፍ እንደውም ርዕስ ሀሳብ እየሰጣችኋቸው ነው፣ አንዳንድ ነገር ሲሉ ማለት ነው። እነሱ በጣም ሲበዛ ተንኮለኛ ናቸው፣ አንዳንዶቹ ማለት ነው። ይህን ስል ብዙ መልካም ክርስቲያኖች አሉ፣ በነገራችን ላይ ብዙ አስተሳሰባቸው በጣም ምርጥ አሉ እና እኒህ ቲክቶክ ላይ ያሉት ግን ንጽጽር እንሰራለን ምናምን የሚሉት በጣም የተረገሙ ሰዎችን ሃይማኖትን ከሃይማኖት አጣልተው ሰውን ከሰው አባልተው እንትን ለማለት ነው፣ እንትን የሚሉት ማለት ነው። አንድን ሌባ ሰው ወይንም ያላስፈላጊ ነገር ከተናገረ እነሱ ቤት በቃ እንደጉር ነው የሚከበረው፣ እንደጉር ነው እንትን የሚለው ለምሳሌ ይህን ሰሞን በዛ ቆሻሻ ሰውዬ አይታችሁታል። እንዴት ግን ከሱ የበለጠ እውቀት ያለው ሰው በሱ የበለጠ በጣም ጥሩ የሚያስተምር ሰው አለ። እነዛ ግን ያን ያህል አያከብሩም እና እነሱ መሳደብን ማንቋሻሽን ስለሚወዱ ይህን ሰው እያከበሩት ማለት ነው። እና እኛ ብዙ ሙስሊሞች አሉ ብዙ ጥሩ ነገር የሚያስተምሩ ነገር አሉ ዩቱብ ላይ ላይ ቲክቶክ ላይ የተለያየ ሶሻል ሚዲያ ላይ ማለት ነው የእነሱ የነሱ እንትን ባዶ ነው። የእነሱ እንትን ባዶ ነው። እነሱ ዘንድ አትሄዱም። እዛኛው ዘንድ አሄዳችሁ ግን ታጨበጭባላችሁ፣ ለጊዜው ብቻ ናት ትሰድጋላችሁ፣ ለጊዜው ደግሞ ታብ ታረጋላችሁ፣ ለጊዜው ብዙ ነገር ለነሱ እንትኑም እንዲሰራጭላቸው ታረጋላችሁ ማለት ነው። አንድ የሆነ መጥፎ ነገር ስታዩ ታመጡና ትቆርጡና እናንተ ዲዊት አርጋችሁ ሸር አድርጎት እንደዛ አደረገ እንደዛ አደረገ ስትሉ እናንተ ለዛ ሰውዬ እንደውም እውቅና ሰጣችሁት። በጣም እውቅና እየሰጣችሁት ታፈምሱታላችሁ። ከዛ በኋላ ሰውዬ የሚፈልገውም ያን ነው። እናንተ ርዕስ መስጠት ነበርና ርዕሱን እኛ ሙስሊም ሰዎች እናባብ ሰዋለን ከዛም በኋላ ነገሩ እንትን ይላል ማለት ነው። ስለዚህ በመጀመሪያ እኛ ማንፈለግበት ሰው ቤት የምናሄድ ሳይሆን ቤታችን የሚመጡብን ሰዎች መሆን መቻል አለብን። ቤታችን መትን ማስተማር ካልቻልን ደግሞ ሰው ቤት መሄድ የለብንም። ሙስሊም ወንድሞቻችን፣ እህቶቻችን ቤት ሆነን ለነዘኞቹ ታብሸር እንደምናረገው ነዘኞቹም ሻ ታብሸር ብናደርግ አንደኛ ትምህርታቸው ይደረሳል፣ ሁለተኛ ደግሞ ለኛም አጀር እናገኘዋለን። ዩቲዩብ ላይ እንደዛው የሌላ ሰው የሰባር ዜና እንደዚህ እያለ እየዋሸ የሚቀጣጠፈውን ዩቱብ ቻናል ትሰድጋላችሁ። የሙስሊሞች ቻናል በዜሮ ይንቀሳቀሳል ማለት ነው። ስለዚህ እኛ የምንገኝበትን ነገር እናወቅ። ብንችል ብንችል ቅራት ላይ ድን ላይ ማቅራት ማንበብ መቻል አለብን። ያ ካልሆነ ደግሞ መስማት አለብን። ለምሳሌ ቲክቶክ ላይ ከሆነ መስማት ያለብን ከቲክቶክ ላይ ያሉ ወንድሞቻችን እናቶቻችንን ስለ ኢስላም የሚሰሩትን የሚያስተምሩትን እነሱን መስማት፣ ዩቱብ ላይ ከሆነ የምንወደው ዩቱብ ላይ ምንደዛው፣ ፌስቡክ ላይ ምንደዛው፣ የተለያዩ ሶሻል ሚዲያ ላይ ብዙ መልካም ነገሮች አሉ። እነዚህን ብንሰማ እኛ ጆሯችንን ጥሩ ነገር ብንመግበው፣ በነሱ በቆሻሻ ንግግር ልባችን ቀልባችን ባይበላሽ የሚል ነው የዛሬው ቪዲዮዬ። ብዙ ብዙ ነገር እያየን ስለሆነ ይህን ይመስላል። እንግዲህ አላህ ሀገራችንን ሰላም ያደርግልን። ውድ ቤተሰቦቼ ላይክ ሸር እያደረጋችሁ ለምታበረታቱኝ አሁንም በድጋሜ ከልብ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም አሌይኩም ወረህመቱላሂ ወበረካቱሁ።